እሱ ገንዘብ ስላለው ታዋቂ ስለሆነ ለሱ ያደላች ይሆናል። ለምን አይነት ነጅሳ ነው? ሰላም ዩቲዩብ ቻናሌ ቤተሰቦች፣ እንደከረማችሁ በመላው ዓለም የምትገኙ ወገኖች ሰላማች በዝትርፍ ይበልልኝ። የነፂ ጉዳይ በአብርሽ ጉዳይ እያጠነጠን ያለው ነገር አሁን ላይ እንግዲህ እንደሰማችሁ ትላንት የተለቀቀ ቪዲዮ ነበረ። እኔ ደረሰኝ ዛሬ ነው ማለት ነው። ቤተሰብዬ እንግዲህ ነፂ የአብርሽ ፍቅረኛ የነበረችው መሆኗን አረጋግጫለሁ። ትላንት በለቀቁት ቪዲዮ ላይ የአብርሽ ፍቅረኛ ትሁን አትሁን የሚለው ጥያቄ ምልክት ውስጥ ይቀመጠልኝ ስላችሁ ነበረ። ዛሬ እንግዲህ በቪዲዮ ላይ እንዳረጋገጥኩትኝ ማለት ነው ፍቅረኛው ነበረች፣ ከዚህ በፊት ማለት ነው። በሚገርም ሁኔታ ምን አይነት እምነት ቢኖራት ነው እሷ ዲላ ዩኒቨርሲቲ ተማሪ ሆና አብርሽን ከሌሎች ሴቶች ጋር ቪዲዮ እንዲሰራ የፈቀደችለት? ይሄ እኮ ነው ቤተሰብዬ፣ ሰው ኖርማል ነው ብሎ ወንድም እህት ምናምን እያሉ ማለት ነው ሳይዋለዱ ምን ሳይሉ ችግር የለውም በሚል አንድ ላይ እየሰሩ በኋላ ወደ ሌላ ታሪክ የሚቀየረው ተመልከቱ። እንግዲህ በእርግጥ ታሪኩ እውነት ነው፣ ውሸት ሆኖ አልተገኘም። የሚገርማችሁ ነገር ማለት ነው የአብርሽ ጓደኛው ነበረች። በጣም ብዙ ቪዲዮዎችም እንዳሏት እንደተናገረችው ሁሉ የተወሰነ ቪዲዮ ተለቋል፣ እንዳያችሁት ቤተሰብ ማለት ነው። ልጅቷ ግን በጣም አሜራ ነው ስታዝን የነበረው በመሰረቱ። አንዳንድ ጊዜ ግን ስናስበው ወገኖቼ ማለት ነው ይሄ ልጅ በእርግጥ አሁን ላይፍ ጀምሯል አብርሃም ማለት ነው ሩታን አግብተዋል፣ ስቲል ልጁ እስከ መጸነስ ደረጃ ደርሷል። ስለዚህ አሁን ላይ ምንም ሚዲያው ላይ እንዲ ነበረ ብሎ ከማውራት ውጭ በእነዚህ ልጆች መካከል ግጭት እንዲፈጠር ከማድረግ ውጭ የሚፈጠር ነገር ያለ አይመስለኝም። ማነች ነፂ ማለት ነው አንድ ወቅት ላይ የአብርሃም ጓደኛ ሆና ሳለ ግን በዛ ልክ ከሴቶች ጋር ቪዲዮ እንዲሰራ መፍቀዷ ምን ያህል ሪሌሽንሽፕ መቀራረብ ምን ያህል ዋጋ እንደሚያስከፍል አልተረዳችሁም ነበር ብዬ ነው የማስበው እና የሚገርማችሁ ከልክ ያለፈ ታማኒነት ከልክ ያለፈ እምነት ጥላበን ነበረ እንደ ንግግሯ እንደተረዳሁት ማለት ነው እንግዲህ በማስረጃ እየመጣ ስለሆነ እኔ እንዲያውም በቃ ኖርማሊ ዩቲዩብ ማስተዋወቂያ ነበር የመሰለኝ ግን ልጅቷ በግማሽ እውነት አላት ለምን ብትሉ ውሸት ያልሆነ ነገር አይደለም፣ ሚዲያ ላይ ዘመጣችሁ ግን ለምንድ ነው አሁን አብርሃም እዚህ ደረጃ ሲደርስ በዚህ ሰዓት ላይ ገንፍሉ የወጣው ነው ጥያቄ የሆነብኝ። በነገራችን ላይ አንዳንድ ወንዶች ማለት ነው በጣም ብዙ በሴት ልጅ ላይ ሀርድ ትሪክ የምትጫወቱ አላችሁ። እውነት ለመናገር እንትን አደለም፣ ውሸት አይደለም፣ ቤተሰብ ብዙ ሴቶች እህቶቻችን በየቤቱ ስንት የተጎዳችኋላችሁ። እናውራው እንናገር ካለም ማለት ነው አንዷን ሲል አንዷን ሲዘል ወደ አንዷ ሲንጠረጠል መጨረሻ ላይ አንዷ ላይ ያርፋል። ግን ከዛ በፊት የተረማመደባት ብዙዋ ሴት ማለት ነው ምን ያክል ሕይወቷ እንደሚበላሽ አስቡትና፣ እውነት ለመናገር ደግሞ የተወሰነ ልጅቷም ላይ በጣምም አንፍረድ፣ አንፍረድ በጣም እኛም ሰው ስለሆንን ማለት ነው እኛም ላይ እኛም ሰው ስለሆንን በተለይ ደግሞ ሴቶች ማለት ነው ሩታና አብርሽን ስለወደድን ብቻ ከነሩታ ጋር ደጋፊ የሆነ መቆም ብቻ አይደለም ያስፈልገው እውነታው ምንድን ነው እውነታው ምንድን ነው ነፂ እውነት አላት ወይ አዎ እውነት አላት ነበሩ ነበሩ እውነታው ይሄ ነው ፍቅረኛው ነበረች ነገር ግን በተማሪነት ጊዜዋ አዲ ዩኒቨርሲቲ በምትማር ሰዓት አታምኝኝም ወይ ላይ ላይ ነበር ተጠራጥሬ በማወራው ሰዓት አንዳንድ ቪዲዮዎችን በመመለከት ሰዓት እውነት የሚመስል ነገር ሳይ ብየስጠይቀው ጊዜ አታምኝኝም ወይ ብሎ አሳመነኝና በቃ ተውኩኝ፣ እና ይኸው መጨረሻ ላይ እንደዚህ እዚህ ደረጃ ደረሱ ነው የምትለው። ግን ወይኔ ጉዴ ፈላ፣ ወይኔ ጉዴ ፈላ። አብርሽ ግን እውነት እንዲያርገ ከሆነ ፈጣሪ ነው ምለ በጣም ኃጢያት ነው፣ ፈጣሪ ነው ምለ በጣም ኃጢያት ነው። እኔ አንዳንድ ጊዜ እንዴት ልበላችሁ፣ ለምሳሌ አሁን ራሳችሁን ወክላችሁ ነው ይሄን ታሪክ ማሰብ ያለባችሁ። ኖርማሊ እቺ ልጅ እናሱ በጸባ አልተለያዩም፣ በሌላ ነገር አልተለያዩም እንዳለችው ከሆነ እኔ ስጠራጠር ሁላ ጠይቄዋለሁ፣ አምኜ እኔ ተወኩት ነው ያለችው። ስለዚህ እነዚህ ልጆች አጣልቷቸው፣ አጋጭታቸው ያለያየው ነገር አልነበረም ማለት ነው። አብርሽ በነዚህ በዚህ ጉዳይ ላይ በጣም መልስ እንዲሰጠን እንፈልጋለን። ስለ እውነት ማለት ነው። ማለት ነገሩ አልፏል፣ የዚህ ልጅ ታሪክን ዲስሚስ ሆኖ አልፏል ማለት ነው። ማሰብ ያለብን አንዱ ተሰብሯል፣ እዛ ጋር አንዱ ተነስቶ ቆሞ እየሄደ ነው። ይሄን ነገር ደግሞ ሚዲያው ላይ በስነ ስርዓት ማስረዳት አለበት። አብርሽ መቼስ ይሄ ሁሉ ቪዲዮ እየዘነበ ዝም ብለህ የምታልፉ አይመስለኝም። ሩታ በጣም ልቤ ውስጥ በቃ እኔ ያሳዘነችኝ ያለችው አሁን ሩታ ናት። ለምን መሰላችሁ? ቤተሰብ አሁን ላይ እሷ እንዲያ አይነት ነገር ስታይ ምን እንደምትሆን አስቧት። ማን ነው ከዚች ልጅ ጎን ያለው? ከሩታ ጎን ማን ያለው? ማን ነው አይዞሽ የሚላት? እሱ ቤተሰብ ጋር ሄዷል? ምን እንደሚፈጠረው ንገሩኝ እስቲ እንደ በጣም በጣም ከባድ ነው አሁን፣ ሩታ ለሩታ በጣም ከባድ ነው። ንዴት፣ ብስጭት፣ ሐዘን፣ እምባ፣ እንደምታውቋት ነው አሁን ሩታ ትንሽ ነው የሚበቃት ለማልቀስም፣ እና ይሄ ነገር ስትሰማ ምንድን ነው እቺ ልጅ የሚሰማት ነገር፣ በቃ የከባድ ነገር ነው አሁን ወደ ህይወታችን የመጣው፣ ለዛውም ማለት ነው ይሄ ህይወት አንዱ ምዕራፍ ተጀመረ ልጅ ተፈጠረ በተባለበት ሰዓት እና በእውነቱ በጣም ያሳዝናል። ግን እዚህ አጋጣሚ ላይ አንድ መናገር የምፈልገው ከአብሮች በኩል ያለው መረጃ አልሰማንም። በነገራችን ላይ እኔ አሁን ነፃነት ላይ አንድ ወንድማችን ሁለት ወንድሞቻችን የለቀቁት ቪዲዮ ላይ እዛ ላይ ያዳመጥኳትኝ እንግዲህ ከዛም ላይ ያለውን ቪዲዮዋን ሁሉ እነሱ አብሮ ፖስትን ያደረጉት እውነተኛ የሆነ የራሳቸው የሆነ ቀርርብ ያላቸው እንደሆኑ በቪዲዮ ማየት ይቻላል ማለት ነው። ነገር ግን ምን አለ አሁን እቺ ልጅ ምንድነው ላይፏ እንደዚህ እያለቀሰች እንደዚህ ታይ የሆነች ማለት አልቃሻ፣ ንፍራቃ የሚሉም ልጆች አሉ። በነገራችን ላይ ቤተሰብዬ፣ እኛ ካልተጎዳን ሰቆስ ላይ አይገባንም። ያውን ትላንትና እንዲሁ ድራማ ልትሰራብን የመጣሽ ነው የመሰለኝ። በእውነት ነው ምላችሁ። ግን የምር አብርሽችን እህታችንን ጎርታት ከሆነ። ወይ ወታ ይቅርታ መጠየቅ አለብህ ነገሩን ማስረዳት አለብህ እንደዚህ ዝም ብሎ አለባብሰን ማለፍ ያለብን ነገር አይመስለኝም ምክንያቱም አሁን ዝም ብሎ ይለባበስ ቢል አልተለባበሰም ሲጀምር ሚዲያው ላይ ወጥቷል እስቲ ለሩታም ጋር በእርግጠኝነት ደርሷል ይሄ ነገር አንድ እዚህ ጋር ሩታ እየተነካች ነው እ በጣም ከባድ ነገር ውስጥ ነው ያለችው ሩታ ስለዚህ ለእሷም ትልቅ ችግር ነው የተፈጠረባት ለማለት ይችላለሁ እኔ በጣም ያሳዝናል እንዲህ የምታረጉ ወንዶች ባይዘው፣ በዚህ አጋጣሚ እኔ እውነቴን ነው የምላችሁ፣ ከባድ ነው ለቀጣይ ለራሳችሁ ላይፍ የምታስቀምጡት ነገር። እጅግ በጣም በጣም የማትወጡት ረመጥ ውስጥ ነው የምትገቡት ማለት ማንም ሰው ይዘራውን ያጭዳል። በነገራችን ላይ ሴት ልጅ የምትበድሉ ወንዶች፣ አንዷ ጋ እዚህ አስደግፋችሁ፣ አንዷ ጋር እዛ መሽቀንጠር፣ አንዷ በጣም ብዙ ሴቶችን ተረማምዳችሁ ተረማምዳችሁ ነው መጨረሻ ላይ ባለ ትዳር የምትሆኑት ብዙዋን ተረማምዳችሁ ለዛውም ማለት ነው። ደና ደና ደና የተሻሉ የተባሉትን ሴቶች ረጋግጣችሁ ማለት ነው። ጨዋ የተባሉ ምስኪን የዋህ የሆኑትን ተረጋግጣችሁ ረጋግጣችሁ ነው መጨረሻ ላይ ባለስዳር ዳር የምትሆኑት እና ያ ፍርድ ግን ይቀመጥላችኋል። ይሄን እንዳትረሱ፣ ተረማማጅ ወንዶች ማለት ነው። በዚህ አጋጣሚ አሁን አብርሽም ላይ ማልፈርድ፣ ያው ምክንያቱም ከሱ ደግሞ የሚለውን ነገር መስማት አለብን ሚዲያው ላይ የሚለውን ነገር ይዞልን እንዲመጣ ያስፈልጋል። ማለት እውነታውን የሚዲያ ሰው እስከሆነ ድረስ ልናውቅለት ይገባል። እኛ ቀድመን ፈርደን እሱን ከምንጨምቀው አይደለም ቤተሰብ የሚለውን ነገር መስማት እንፈልጋለን። ሴት ሆነን ግን ሴቶች ላይ የምንፈርድ ሴቶች ደግሞ ማለት ነው አንዳንድ ጊዜ ቀልድ እየመሰለን የፈረድን አለን። ያው ትላንትና በጣም በፌዝ ነበረ ቪዲዮ የሰራሁት ለምን መሰላችሁ? ልጅቷ እየቀለደች ወይም ይሆን አለ አይደለ? እውነት አልመሰለኝም፣ አልመሰለኝም ግን ዛሬ ደግሞ ያው በመረጃም ሞቷል። እሷ ጓደኛው እንደነበረችውም አንዳንድ የእሷን የአብርሽን ቀረቤታ የሚያውቁ ልጆችም መረጃ ይሰጧሉ፣ እውነት እንደነበረ። አሁን ነፃነት ምንድን ያጠፋችሁ ያጠፋችሁ መሰላችሁ? ብዙ ጊዜ ቆይታን የመጣችሁ ነገሩ ጦፎ ጦፎ ጦፎ የትናየት ከደረሰ በኋላ ሁለቱ ልጆች ዱባይ ድረስ ሄደው ቀለበት እስኪ ያስሩ ሰርግ፣ የራሳቸውን ፕሮግራም እስከሚያደርጉ ሩታ እስከምታረግ እዚያ ይውሉ ምን አስጠብቃት እሷ ምን አስጠበቃት እና፣ ይሄ የእሷም ትልቅ ችግር ነው ብዬ ነው ማስበው። ስህተት ነው የሰራችው። አሁን ላይ ሩታን ከመረበሽ እና የልጆቹ ህይወት ያው ከመረበሽ ውጪ ምንም ብታተርፈው የለማ። አብርሽ ከዚህ በኋላ ወደ እሷ አይመለስም፣ አይደለም ቤተሰብ ግን እንደ ሴት ያማል። እውነት ለመናገር እውነት ከሆነን ምላችሁ ነገርኳችሁ። እኔ አብርሽ እና ሩታን የፈለገ በወዳቸው ነገሮች በጣም አፍጥጠውና አቅጥጠው የመጡ እውነት የመሰሉ ነገሮች ካሉ ግን ለምን ማለታችን አይቀርም። አንዳንዶች አታሽቃብጡ የውሸት አሽቃባጩላ ማለት ነው የውሸታችሁ፣ እንዴ እናንተ ላይ ቢሆንስ አታስቡም እንዴ? እናንተ ላይ ቢሆንስ እናንተ ወይ እህታችሁ ወንድማችሁ፣ ወይም ራሳችሁ ብትሆኑስ፣ ነገር የደረሰባችሁ። ለማንኛውም ፍርደ ገምድላ እንሁን ነው የምለው፣ ፍርደ ገምድላ እንሁን። እኔ ይህን ያህል ታሪኩ እንደዚህ ይፋ ይወጣል ብዬ አላሰብኩም፣ እውነት አልመሰለኝም፣ ትናንት በሰራሁት ቪዲዮ ግን፣ አሁንም እንደምላችሁ እኔ ቶላል ፈርድም አብርሃም ነገሩን ለምዝብ ልታስረዳ ያስፈልጋል። በጣም አሳቻ ከባድ ሰዓት ነው። ሩታን ጥላት ሄደክ አሁን ላይ እች ልጅ ምን ልትሆን እንደምትችል አላውቅም። እኔ ሩታ በምመልክ ወደኛ እንደምትመጣ እኔ ጨንቆኛል። እስከ ድረስ ሁላ ማለት ነው እይ የዚህ የነፂም ነገር የሚያሳዝን ነገር አለው። ሙሉ ቪዲዮን ብትከታተሉ አሁን በነዚህ ወንድሞች ቤት የተለቀቀውን ቪዲዮ ብታዩ በጣም ሁኔታዋ በጣም ትንሽ ከባድ ነው። የምሬ ነው የምላችሁ ማለት እንደ ሴት እንደ ሴት የሆነ ጊዜያት የሆነ ጊዜዋን ሰውታ የሆነ እውነተኛ ልቧን ባየር የቀረባት አይነት ሴት ናት ሆና የታየችኝ። ሴት ላይ ስትበደል ደስ አይለኝም። እውነት ነው የምላችሁ ቤተሰብ ሴት ስትገፋ ደስ አይለኝም። ሴት ብቻ ስለሆንኩ ሳይሆን እውነት እውነት የሚባል ነገርም መያዝ ያስፈልጋል። አንዳንድ ጊዜ ወዳጅም ወዳጀም ስትሆኑ ወዳጄ ነው ብላችሁ ለዛ ሰው በጣም መጥፎ ስራ እየሰራ ያንን ሰው የምታለባብሱለት ከሆነ እናንተ ጠላት ናችሁ ብዬ ነው የማስበው። እውነተኛውን ነገር ፊት ለፊት ሚዲያ ላይ እስከወጣ ድረስ እውነተኛውን ነገር መጋፈጥ ነው። ለመወደድ ህዝቡ አብሮ ሆ ሆይ ብሎ እንዳጨበጭብ ቲፎዞ ብቻ ፍለጋ ነገሮችን እውነታውን እያወቃችሁ የምታለባብሱ ወገኖች እውነት ምን አይነት ህሊና እንዳላችሁ አላቅም። በኔ በኩል ግን ዛሬ ነጻነት በራሷ በኩል ያለውን ነገር በነዚህ ወገኖቻችን በኩል አስረድታለች። አብርሃም ሲመጣ ደግሞ እውነታውን ይበልጥ ደግሞ ምን እንደሆነ ያስረዳናል ወይም እውነታውን ያረጋግጥልናል ብዬ አስባለሁ። እስከዛ እንጠብቅ አደል ቤተሰብ። እውነትና ንጋት እያደር ይገልጣል። የተሸፈነ ነገር ተሸፍኖ አይቀርም። ግን ሩታና አብርሽ ትዳራቸው እንዲረበሽ እንዲበጠበጥ እኔ በራሴ በኩል አልፈልግም። በቃ እነዚህ ላይፍ ውስጥ እኮ ገብተዋል ወገኖቼ ላይፍ ጀምረዋል። ከባድ ነው። ባልና ሚስት ሆኑ ልጅ አፈሩ። እንዴት ነው አሁን ሌላ ሴት መታው የምትልበት ሰዓት አይደለም። ሰዓትሽን ሁሉ ራስሽ ነሽ ያቃጠልሽው። አሁን ላይ አልነበረም ያኔ አንቺ ለሱ የፈቀድሽ ጊዜ ነው ጥፋት ያጠፋሹ። እውነት እኛ ላይፍ በእናንተ ማል ካለ እና ተገርም ያለው ፍቅር ምን ነበረች? በአብርሽ በኩል አንድ ሰሙን እቺ የታችን የሱ ጓደኛ ከነበረች ምንድነው ወገን እየሆነ ያለው ነገር አይገርምም? እንዴ ይሄ ልጅ ከሰዎች የተለየ አመትና ዘመን አልተሰጠውም። እንደኛው ነው። ከፍቅር ጋር እንደነበረ የምናውቀው እኛ። ስለዚህ እሷ ዩኒቨርሲቲ ባለች ሰዓት ነው ከፍቅርም ጋር ከሩታም ጋር የሁሉ ነገር ሲሰራ የነበረው። ፈጣሪ ሆይ ትግስቱን ስጠኝ። እኛ እያደረም አይሰማ ጉድ የለም ለማንኛውም እውነታውን እንፈልጋለን። በሷ በኩል ያለውን እንዳያችሁት ሙሉ ቪዲዮ መከታተል ትችላላችሁ ገብታችሁ። በተረፈ ግን እውነታውን አብርሽ እንዲገልጥልን እንፈልጋለን፣ ከመፍረድ ቀድመን ማለት ነው። እና በዚህ ሰዓት ግን ተገቢ አልነበረም ነው የምለው። ነፂ የሰራሽው ነገር ተገቢ አይደለም። አሁን ላይ አንቺ እንደዛ መሆንሽ ምንድን ነው የሚጠ አሁን ፖሊስ ጣቢያ ያልሽ ፖሊስ ጋር ብትሄጅ አንቺ የሚጠቅምሽ ነገር አሁን ምንድን ነው? በህግ አልተጋባችሁ፣ ባለትዳር አድርጎ አልያዘሽ ወይ አላገባሽ። የትዳር አጋር የምትሆኝው አንቺ ነሽ ሲለኝ ነበር ብላለች። ፈጣሪ ሆይ ፈጣሪ ሆይ ለማንኛውም ቤተሰብዬ፣ በጣም በዚህ ቪዲዮ ብዙ ግር የሚሉ ነገሮች ተሰምተውኛል። ለማንኛውም በሌላ ቪዲዮ እንገናኝ። የሚሰሙ አንዳንድ አዳዲስ ነገሮች ሲኖሩ ደግሞ እመጣለሁ። ቸር ቆዩልኝ። ፍቅር ያሸንፋል። እወዳችኋለሁ። ባይ ባይ።